ሰላም ጤና ስጥልን ክብራን ተመልካቾቻችን፣ ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ሊንሽ መለስ ነኝ። በቅድሚያ ክልል ላይ ዜናዎች። በክልሉ በከተማና በገጠር የመጠጥ ውሃ ለማዳረስ የሚደረገው ጥረት ተጠናክሮ መቀጠል እንዳለበት የሐረሪ ክልል ምክር ቤት ቋሚ ኮሚቴ ገለጸ። ቋሚ ኮሚቴው በክልሉ ውሃና ፍሳሽ ባለስልጣን እየተሰሩ ያሉ ስራዎችን ገምግሟል። ለሀምዛ ዩሱፍ ዘገባ በሄዴም የሐረሪ ክልል ምክር ቤት ቋሚ ኮሚቴ ሰብሳቢዎችና አባላት በክልሉ ውሃና ፍሳሽ ባለስልጣን እየተሰሩ ያሉ ስራዎችን ገምግመዋል። ቋሚ ኮሚቴው በዋናነት በኤረር ወረዳ ለአካባቢው ማህበረሰብ እየተቆፈረ ያለውን የውሃ ጉድጓድ ፕሮጀክት ጎብኝተዋል። የውሃ ጉድጓዱ በኤስዲጂ በጀት የሚሰራ መሆኑን የክልሉ ውሃና ፍሳሽ ባለስልጣን ኃላፊ አቶ አህመድ መሐመድ ለቋሚ ኮሚቴው ገለጻ አድርገዋል። የውሃ ጉድጓድ የአካባቢው ማህበረሰብ በዋናው መስመር ሲጠቀሙ የሚፈጥረውን ጫና ለመቀነስ የሚያስችል መሆኑንም ኃላፊው ገልጸዋል ተጠናቅቋል የጉድጓዱ ቁፋሮ ስራው የተጠናቀቀ መሆኑን ገልጸው የውሃ ፓምፕ የመግጠም ስራው እየተሰራ እንደሚገኝ አብራርተዋል። የምክር ቤቱ ቋሚ ኮሚቴ ሰብሳቢዎችና አባላት የተለያዩ ጥያቄዎችና አስተያየቶችን ያነሱ ሲሆን የሚቆፈሩ ጉድጓዶችን በዘላቂነት ውሃ ማመንጨት እንዲችሉ እንክብካቤ ሊደረግ ይገባልም ብለዋል። ከግዥና ሌሎች ጉዳዮች ጋር ተያይዞ የሚታዩ ክፍተትን በመቅረፍ ፕሮጀክቱ በፍጥነት በሚያጠናቀቅ የአካባቢውን ማህበረሰብ ተጠቃሚ ማድረግ እንደሚገባም ገልጸዋል። በገጠሩ አካባቢ ሀኒ ማድረግ የማዳረሱ ስራ በትኩረት መሰራት እንዳለበትም አስተያየታቸውን ሰጥተዋል። በክልሉ ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ወይዘሮ አሚና አብዱልከሪም በገጠርና በከተማ ንጹህ መጠጥ ውሃን ለማዳረስ እየተከናወኑ ያሉ ተግባራትን ማጠናከር እንደሚገባም አቅጣጫ አስቀምጠዋል። በክልሉ የሚከናወኑ የመሰረተ ልማቶች ዝርጋታ ላይ ተቋማት ቅንጅታዊ አሰራርም ማጠናከር እንዳለባቸውም አቅጣጫ አስቀምጠዋል። ፊዚካልና ፋይናንሽል አፈጻጸማችንን ማመጣጠም ነው የሚጀምረው። አሁን እንደተባለው አንዳንድ በጀቶች ላይ ኤስዲጂን ብንወስደው 60 ፐርሰንት ፋይናንሻል ፊዚካ 90 ፐርሰንት ተብሏል። አሁን ይሄ ቅድም እንዳነሳሁት ነው። ስለዚህ ይሄን ነገር ማመጣጠን ያስፈልጋል። ሌሎችም ላይ ሰምቻለሁ። በጣም ፋይናንሻላቸው በጣም ከፍ ያለና ፊዚካ ላቸው ዝቅተኛ ላይ ያለው ለመብራት ኃይል የተከፈለው ገንዘብ አሁን እሱም ማመጣጠን ስለሚያስፈልግ በአስቸኳይ የማመጣጠኑ ስራ ቢሰራ እናንተ ፊዚካል እና ፋይናንሻሉን ጎን ልጎን የምታስኬሄዱበት ሁኔታ ቢመቻቸው የሚል ነገር ለማስቀመጥ ነው። ከኤስጂጂ ጋር ተያይዞ ቅድም ያነሳ ጉዳይ ስለሆነ እሱንም በደንብ ብታዩበት። ሶስተኛው ከቅንጅታዊ አሰራር ጋር ተያይዞ አሁን ቅንጅታዊ አሰራር የግድ ነው የሚለሆነ፣ ውሃ፣ መብራት፣ ቴሌ በዛው ልክ ሌሎችም ከተማ ልማትም በዛው ልክ ተቀናጅተው መንገድም ራሱ በጋራ ተቀናጅተው የማይሰሩ ከሆነ ማንኛውም ነገሮች ፌል ነው የሚያደርጉት። በተለይ አሁን ያለንበት ጊዜ በጣም ቅንጅታዊ ስራ ይጠይቃሉ። ያኔ ምናልባት እኮ የሚቋረጥ የነበረው እኮ አንዱ የስራውን አንዱ እያፈረሰው ስለነበረ ነው። አሁን ግን አዳዲስ መንገዶችን እያሰፋን ያለንበት ሁኔታ ስላለ በነዛ ጉዳይ ላይ ግን ኮሚቴው በደንብ ተጠናቅረው መስራት ይጠበቅበታል ብዬ አስባለሁ። ለዚህ ጉዳይ ያው ሰብሳቢው ከተማ ልማትና ኮንስትራክሽን ቢሮ እንደሆነ አውቃለሁ። ያንን ጉዳይ ያው ካስፈለገ እነዚህን ኮሚቴዎች አሁንም በጋራ ጠርተን ከመብራት ሀይን ስንጠራው በጋራ ጠርተን ከቅንጅታዊ ስራ አንጻር ያሉትን ክፍተቶች ከመዝጋት አንጻር እኛም ኃላፊነታችን እንወጣለን የሚል አስተያየት አቅርቤ በዚሁ የዛሬ ምልከታችን እናጠናቀቃለን። ስለዚህ በሌማ ቱርፋት በከብት እርባታ ስራ ተሰማርተው ተጠቃሚ እየሆኑ እንደሚገኙ የድሬ ጠያራ ወረዳ አርሶ አደሮች ገለጹ። በወረዳው በከብቶች እርባታ ከአስር ሺህ በላይ ከብቶች የማርባት ስራ የተካሄደ እንደሚገኝ ተገልጿል። ዘገባው የምሄድ ሙክታር ነው። ሄኖ ግርማ እንደሚከተል ያቀርበዋል አርሶ አደሮች ምርትና ምርታማነታቸውን ከማጎልበት ጎን ለጎን በከብት እርባታ ተጠቃሚ እንዲሆኑ ለማድረግ እየተሰራ መሆኑን የድሬ ጠያራ ወረዳ ግብርና ጽህፈት ቤት አስታወቀም። የድሬ ጠያራ ወረዳ ግብርና ጽህፈት ቤት አስተባባሪ አቶ ናዊ ዳውድ ከሐረሪ ብዙኃን መገናኛ ኤጀንሲ ጋር ባደረጉት ቆይታ አርሶ አደሮች ምርትና ምርታማነታቸውን ከማጎልበት ጎን ለጎን በከብቶች እርባታ ተሰማርተው ተጠቃሚ እንዲሆኑ ለማድረግ እየተሰራ ነው ብለዋል። በአንድ መንደር ውስጥ ከሶስት መቶ በላይ አርሶ አደሮች ይገኛሉ። በዛ መንደር ውስጥ ልዩ የዘር ከብቶች ከ400 በላይ አሉ። ከ2300 በላይ ደግሞ የሚታለቡ ላሞች አሉ። በአጠቃላይ እስከ 10300 ከብቶች አሉ። ከፈረንጂቲስ ካል ከፎያ ፊ ከናኑ ከሎካሊስ እንቀምና በወረዳው የተሻሻሉ የከብቶች ምርጥ ዘሮችን ከማቅረብ ጀምሮ ከ10000 በላይ ከብቶችን የማርባት ስራ እየተሰራ መሆኑንም ጨምረው ገልጸዋል። ከዚህ የወተት ምርት አርሶ አደሩ ራሱን ችሎ ለገበያ በማቅረብ ላይ ይገኛል። ለአወዳይ ከተማና ለሌሎችም ጭምር ተጠቃሚ እያደረገ ይገኛል። በሌማት ትሩፋት የተሰሩ እያሉ ስራዎችም በአጠቃላይ ለአርሶ አደሩ ጥሩ ጥቅሞችን እያስገኙ ይገኛል። አቶ ናዊ አክለውም አርሶ አደሮቹ በሌማት ትሩፋት የወተት ምርቶችን ለአካባቢ ገበያ በማቅረብ ተጠቃሚ እንዲሆኑ ምቹ ሁኔታዎች እየተፈጠረላቸው ነው ብለዋል። በድሬ ጠያራ ወረዳ የሱቁል ቀበሌ ገበሬ ማህበር ነዋሪ የሆኑት አቶ ኤልያስ አብዱራማን በከብቶች እርባታ ስራ ተሰማርተው በቀን እስከ ሰባ ሊትር ወተት ለገበያ እያቀረብኩ ነው ብለዋል። በአንድ ላም ብቻ ነበረ መነሻ ያደረግኩት። አሁን ላይ ግን አስራ ሰባት ላሞች አሉ። ከኚህ ውስጥ ደግሞ ስድስቱን አሁን ላይም እንደምታዩት እያለብኩ ነው የምገኘው። በአጠቃላይ ከእነዚህ በየቀኑ እስከ ሰባ ሊትር ወተት አገኛለሁ። የጤና ባለሙያዎችም በጣም ይደግፉኛል። የግብርና ባለሙያዎችም እንደዛው ለሊትም ብንደውል በበቂ ሁኔታ አገልግሎት እየሰጡን ይገኛሉ እያማ ጊዜ እያመጉ ስልፈን የወረዳው ግብርና ጽህፈት ቤት ባለሙያዎችና የእንስሳት ሕክምና ባለሙያዎች የተለያዩ ድጋፎች እያደረጉላቸው መሆኑንም ገልጸዋል። በወረዳው የከብቶች ምርጥ ዘር ሁሉም አርሶና አርብቶ አደሮች ጋር ለማድረስ በትኩረት እየተሰራ ስለመሆኑም ተገልጸዋል። የሰቆጣ ቃል ኪዳን ፕሮግራም በሐረሪ ክልል የተመጣጠነ ምግብ ስርዓትን ለመዘርጋት ግንዛቤ እየፈጠረ መሆኑን ተጠቆመ። በክልሉ የሰቆጣ ቃል ኪዳን የ2017 አፈጻጸም እና የ2018 እቅድ ዙሪያ የውይይት መድረክ ተካሂዷል። ለትዕግስት በለጠ ዘገባ ቤተልሔም ደሴ በሐረሪ ክልል እየተተገበረ የሚገኘው የሰቆጣ ቃል ኪዳን ፕሮግራም የ2017 እቅድ አፈጻጸም እና የ2018 እቅድ ዙሪያ ከባለድርሻ ሴክተሮች ከወረዳ አመራሮች እና ከሌሎች ባለድርሻ አካላት ጋር የውይይት መድረክ ተካሂዷል። የመድረኩን የመክፈቻ ንግግር ያደረጉት የምግብ ስርዓትና ኒውትሪሽን የርዕሰ መስተዳድሩ አማካሪ አቶ አብዱናስር አህመድ እንደገለጹት በሀገር አቀፍ ደረጃ የምግብ ስርዓቱን ለማሻሻል ሰፊ ተግባራት እየተከናወነ መሆኑን ጠቁመው በሐረሪ ክልልም በተለያዩ ወረዳዎች ውጤታማ ስራ መሰራቱን ገልጸዋል። በክልሉ የሚገኙ ወረዳዎች ሶፊ ኤረርና ባድር ወረዳዎች የህብረተሰቡን ግንዛቤ የማስጨበጥና የድጋፍ ተግባራት ስራ ሲሰራ እንደነበር ጠቁመው በቀጣይ በጀት ዓመት ተጨማሪ ሁለት ወረዳዎች በማካተት በአምስት ወረዳዎች ላይ ፕሮግራሙን ለማስቀጠል መታቀዱን ጠቁመዋል። የክልሉ መንግስት ለሰቆጣ ቃል ኪዳን ተጨማሪ በጀት እንደተጨመረላቸው እና የፌዴራል መንግስትም በጀት እንደሚጨምርላቸው አክለዋል። በሀገር አቀፍ ደረጃም እንዲሁም በክልላችንም እየተከናወነ የሚገኘው የዚህ የምግብ ስርዓትና ኒትሪሽን እንዲሁም የሰቆጣ ቃል ኪዳን ተግባራት በተለይም ከዚህ ከምግብ አለመመጣጠን ችግር ጋር ተያይዞ የሚመጣውን የመቀንጨርን ችግር ለመከላከል ሰፊ ርብርብ እየተደረገ ነው የሚገኘው። በዚህም ጋር ተያይዞ እነዚህ ፈጻሚ ሴክተሮች ቀደም ሲልም በየሩብ ዓመቱና በግማሽ ዓመት ገምግመን እንደመጣ ነው ሁሉ አሁን ደግሞ ያው ዓመታዊ አፈጻጸሙን ለመገምገም ይህን መድረክ አዘጋጅተናል። ይህ ስራ ሲሰራ ማህበረሰቡ ዘንድ ነው የሚሰራው። የማህበረሰቡ ዘንድ ያለውን የምግብ አመጋገብ ዘይቤውን እንዲሻሻል ሰፊ የግንዛቤ ስራዎች ሲሰሩ ነው እየከረሙ። በዚህም የማህበረሰባችን የግንዛቤ ደረጃ ከፍ ብሏል። በሰቆጣ ፕሮግራም እየተረዱ ያሉትም ወረዳዎችም ቀደም ሲል ከነበሩት ከሶስት ወደ አምስት ወረዳዎች ከፍ እንዲል ተደርጓል። እንግዲህ በሚቀጥለው ከ2018 ላይ ማለት ነው እንግዲህ አቶ አብዱናስር እንዳሉት በህብረተሰብ ውስጥ እየታዩ ያሉ ለውጦች ጥሩ መሆኑን ጠቁመው አሁን ለነፍሰ ጡር እና ለሚያጠቡ እናቶች እንዲሁም የህጻናት አመጋገብ መሻሻል ላይ አስተዋጽኦ አድርጓልም ብለዋል። በተጨማሪም ዛሬ በተካሄደው የውይይት መድረክ የ2017 በጀት አመት ጠንካራና ደካማ ጎኖችን በመለየት ሁሉም የሚመለከታቸው ሴክተሮችና ወረዳዎች በ2018 በጀት አመት በሚከናወኑ ተግባራት ላይ በንቃት ለመስራት መዘጋጀት አለባቸው ብለዋል። አሁን የመጣው የዚህ የስርዓተ ምግብ እና የሰቆጣ ቃል ኪዳን ፕሮግራም ማህበረሰቡ ዘንድ መነቃቃትን ፈጥሯል። አንደኛ ከግንዛቤ ከመፍጠር ጀምሮ ማህበረሰቡ ቀደም ሲል አቅም ያለውም አቅም የሌለውም የአመጋገብ ዘይቤውን በቂ እውቀት አልነበረው ማለት ይቻላል። አሁን በተለያዩ ወረዳዎች የሚሰሩ የተለያዩ የህዝብ ንቅናቄ ስራዎች ማህበረሰቡን በተለያዩ የህብረተሰብ ክፍሎች በወረዳ መስተዳደር እስከ ቀበሌ ደረጃ በጤና ኤክስቴንሽን በግብርና ኤክስቴንሽን ባለሙያዎች እስከ ታች ተወርዶ የሚሰጠው ግንዛቤ ማህበረሰቡ ከፍ ያለ እውቀት እና እንዲያገኝ እድል ፈጥሯል። ሁለተኛ የአመጋገብ ዘይቤው ቀደም ሲል አንድ አይነት አመጋገብ ብቻ ይመገብ የነበረው፣ አሁን ግን ከአርሶ አደር ጀምሮ እስከ ታችኛው ያለው የማህበረሰብ ክፍል እስከ ቀበሌ ደረጃ ወርደን አርሶ አደር ደረጃ ወርደን ማህበረሰብ ቤተሰብ ያላቸው እድሜያቸው እርጉዝ እናቶችም እንዲሁም ከአምስት ዓመት በታች ህጻናት ያላቸው ቤተሰቦች በአሁኑ ጊዜ የተለያየ ነገር ግንዛ ይፈጥረዋል። አንድም ከተለያዩ ከዚህ ከአትክልት ዘሮች ከሚያገኟቸው በሰቆጣ ፕሮግራም የሚያገኛቸው የተለያዩ የምግብ ነክ አትክልት ዘሮች እንደ ሰለጣም፣ ሽንኩርትንም፣ ቲማቲንም እንዲሁም ሌሎች አሁን ባዮፎርቲፋይድ የምንላቸው እንደዚህ አበባ ጎመን እንደ ባዝንጃል ሌሎችም ማህበረሰቡ ይህንን የተለያየ ምግቡን አሰባጥሮ ነው የሚበላው። ቀደም ሲል ከሚመገበው አንጻር ከፕሮቲን አንጻር የምንወስድ እንቁላሉን ወተቱንም እንደዛው እና አሳ አሁን በአሁኑ ጊዜ ድሮ ምንድነበረ የነበረው ለውጡ? ድሮ እዛ ማህበረሰብ ውስጥ የነበረው ቤተሰብ አመጋገቡ ምንድን ነው? ይህን ምርት ያ ምርትና ወደ ውጭ ነው የሚያወጣው ወደ ገበያ የሚያወጣው ማህበረሰቡ፣ ወይም ለራሱ ለቤተሰቡ ሳይጠቀም ለገበያ ነው የሚያወጡት። ከገበያ ደግሞ ሲመለስ እነሱ ይዘው የሚሞት ምንድነው ፓስታ መኮሮኒ ናም ገዝተው ነው የሚመገቡት። አሁን ግን ያን ቀይሮዋል ማለት ነው፣ ይሄ ግንዛቤ መፍጠሩ አንድም የሚመረተው በዚህ በሰቆጣ ፕሮግራም ከሚያገኙትም ከዛ ውጪም በራሃቸውን ብሆን ጥረት አድርገው ከግብርና ቢሮ ከሚሰጣቸው የአትክልት ዘሮች በጓሮ አትክልት የከተማ ላይም አለ ይሄ ነገር፣ በገጠር ላይም አለ የጓሮ አትክልት። ይሄንን ሰፊ መሬት ያላቸው ሰዎች ይሄንን በመዝራት ከሚገኘው ጥቅም ለራሳቸውም ተመግበው ልጆቻቸውንም መግበው ከዛ በኋላ የሚተርፋቸውን ነው ወደ ውጭ የሚያወጡት ማለት ነው። ሁሉም ባለድርሻ አካላት በምግብ ራሱን የቻለና ጤናማ ማህበረሰብ ለማፍራት የበኩላቸውን ሚና መጫወት እንዳለባቸውም አስገንዝበዋል። በሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና የተሻለ ውጤት ለማምጣት ዝግጅት ማድረጋቸውን በክሉ የሚገኙ ተፈታኝ ተማሪዎች ገለጹ። ለፈተናው በእውቀትና በስነ ልቦና ዝግጁ መሆናቸውንም ያነጋገርናቸው የግልና የመንግስት የ12ኛ ክፍል ተፈታኝ ተማሪዎች ገልጸዋል። ሲሳይዘር ይሁን እያንዳንዱ ሰብጀክት ቢያንስ ከሺ የሚበልጡ ጥያቄዎችን በመስራት ነው አሁን ላይ ያለ ነው። ለፈተናው ተዘጋጅተናል። ጥሩ ነገር ነው የምንጠብቀው፣ ጥሩ ውጤት እናመጣለን ብለን ተስፋ እናደርጋለን። በሀገር አቀፍ ደረጃ ከሰኔ 26 ጀምሮ በሚካሄደው የ2017 የትምህርት ዘመን የ12ተኛ ክፍል መልቀቂያ ፈተና ከባለፉት ዓመታት የተሻለ ውጤት ለማስመዝገብ ዝግጅት ማድረጋቸውን ያነጋገርናቸው የሐረሪ ክልል የግልና የመንግስት ትምህርት ቤቶች የ12ተኛ ክፍል ተፈታኝ ተማሪዎች ገልጸዋል። የ12ተኛ ክፍል ፈተና ዘጠኝም ስንማር ቀረበ ሶስት አመቀረ አስርን ስገባ ሁለት አመቀረ አስራአንድ ስንገባ አንድ አመቀረ። እንግዲህ መጨረሻ ላይ እንደ እግዚአብሔር ፍቃዱ ነ አስራ ሁለት ገብተናልና አስራ ሁለት ስንገባ ከመጀመሪያው ጀምሮ ወራቶችን እየቆጠረን ቀናቶችን እየቆጠረን በጣም በብዙ ጭንቀት ከአስተማሪዎችም ኢንትራክት ማድረግ ባለብን መጠን ኢንትራክት እያደረግን እንዲሁም ደግሞ በቪዲዮችም ኦንላይን ኮርሶችን እየወሰድን በክላስን በግሩፕ እያጠናን በቤት ውስጥም በቂ ጥናት እያደረግን ከትምህርት ቤትም ደግሞ በቂ የሆነ የሞዴል ፈተናዎችን፣ ሳይክል ቴስቶችን እየወሰድን አሪፍ የሆነ ዝግጅት አርግተናል ብዬ ያስባለኝ እንግዲህ ብዙ ለፍተናል። የዘንድሮ ቅድመ ዝግጅታችን እንግዲህ ከመስከረም ጀምሮ አሪፍ ላይ ነውን። አሁንም በደንብ እየሰራ እንገኛለን በግሩፕም ይሁን በልግልም ይሁን ከአስተማሪዎቻችን ጋር ባለን ነገር በአሪፍ እየሰራ ነው። ሀሪፍ ውጤትም ደግሞ እናመጣለን። በደንብ ተዘጋጅተናል ብዬ አስባለሁ። ከ ከመጀመሪያ ጀምሮ እስከ ስድስተኛው ወር ያለንን ፖርሽኖች ከበርግትን ጥያቄ መስራት ጨርሰናል። ኦልሞስት አሁን ምንም ነገር ጨርሰናል። በትምህርት ቆይታቸውም ከመጀመሪያ ጀምሮ በበቂ ሁኔታ እየተዘጋጁና መምህራኖቻቸው የሚሰጧቸውን የክፍልም ሆነ ከክፍል ውጭ ትምህርቶችን በአግባቡ በማንበብ በቂ ዝግጅት እያደረጉ መሆኑን ተናግረዋል። አሁን ላይ እንደ ትምህርት ቤቱም አስተማሪዎችም ለእኛ ብሎ በጣም እየለፉ ነው እና ኦቨርታይምም እየሰጡን እዚህ ከሰዓትም ሆኖ ቅዳሜም እያስተማሩ ነው። ኦቨርታይም እየሰጡን ያለፍ ናቸው። ከዚህ በፊት ያልተማራ ናቸው፣ 11 ላይ ያለፍ ናቸው ነበሩ። እነሱም ላይ ከፈረግቱ አሁን ላይ ጨርሰን፣ ያው ዝግጅት ለፈተና እየተዘጋጀ ነው በጣም ከክረምት ነው። ቅድመ ዝግጅት በማድረግ ፕላኖችን ከአስተማሪዎች ጋር በማውጣት ይህንን ዩኒት ቤት ምን ሰዓት ላይ እናጠናለን፣ እንዴት እናደርጋለን የሚለው ሰርተናል። አሁን ጥሩ ውጤት ሌላውን ለማምጣት ደግሞ የሚያስፈልገው ያው ጠንክረን በመስራት ነው። ቀን በቀን እናጠናለን። እዚህ ትምህርት ቤትን ከሰኞ እስከ እሑድ ድረስ እንመጣለን። ከአስተማሪዎቻችን ጋር እንሰራለን። በግሩፕ አንድ ላይ በፍሪ ጊዜያችን እንረዳዳለን። ድክመቶቻችን የቱ ጋር ነው ጋፕ ያለብን አሁን አንደኛው ይህኛው ጋፕን ያለብኝ ጋፕ የሚችል ከሆነ ያን ተማሪ እጄ ጠይቄው ሰርተው ያስረዳናል። እኛ አብዛኛው ጊዜ ክላስ ውስጥ ጥያቄዎች እንሰራለን። አስተማሪዎችም እንዳልኩ ብዙ ፕሮቫይድ የሚያደርጉልን ነገር አለ። ትምህርት ቤቱም ከአቅሙ አሁን ወደ ሶስት ሞዴል ምናምን ፈትሮናል እንደ ሳይክል ተይስ ነገር እና ከዚህ አንጻር ጥያቄ በጣም ለምደናል እና ፍርሀት ተማሪዎች ውስጥ አለ አለብያ አላስብም ለምመድ ነው ፊትም ጀምሮ እየመጠንበት ያለ ነገር ስለሆነ ግሩፕን ፈጥረን አሳይመንት የሚወሰድን ብቻ ትምህርት ላይ አጋዥ የሆኑትን መጽሐፍቶችን የሚጠቀምን ግሩፕ ፈጥረን ከልጆቻችንም ጋር ከጓደኞቻችንም ጋር ከክላስሜቶቻችንም ጋር ተዘጋጅተን አንድ ላይ እያጠናን ነው። ፊት መምጣቶች ዝግጅቱ አንደኛ ነገር የሚያጠናውን ታይም ላይ ፕላን ሊኖረው ይገባል። ለዚህ ነገር ነው ማጠናው፣ ይሄ ነው ማድረግ ያለብኝ ብሎ የሰው ልጅ የሆነ ፕሮግራም ሊኖረው ይገባል። የሆነ ፕላን ካለው ምን ያደርጋል? ሱሱድ ፕላኑ ላይ በመሆን በሰዓቱ በሚያጠናበት ሳት ላይ ምን ማድረግ አለበት? ጥናቱ ላይ ፎከስ ማድረግ አለበት። እሱ ጥናት ላይ ፎከስ በሚያደርግበት ሳት ላይ መያዝ ያለበትን ቶፒክ ብቻ በትክክል ይዞ በሚያጠና ከሆነ መጨረሻ ላይ መልካም ውጤት ይመጣል ብዬ አምንበታለሁ። ውጤት ለማምጣት ትልቁ ሚስጥር ጊዜን በአግባቡ ተጠቅሞ በቂ ዝግጅት ማድረግ መሆኑን የሚናገሩት ተፈታኝ ተማሪዎቹ በስነ ልቦናም ሆነ በተለያዩ መንገዶች ዝግጁ መሆናቸውን አንስተዋል። ይህንን ፍርሃታችን ለማስወገድ የተለያዩ ሞዴሎችን የተለያዩ ፈተናዎችን እየተፈተን እንገኛለን። እንዲሁም ደግሞ አምስት ኦንላይን ሞዴሎችን ተፈትናል፣ በዛውም ፕራክቲስ አርግተናል። እዛ ፈተናው ላይ ምን ያክል የሆነ ችግር ቢያጋጥመን እንዴት ሶልቭ እንደምናደረገውም በዛው ይተንበታል። እኔ ያደረግኩት ነገር ማይንድሴት መቀየር ነው። ሰው ማይንድ ሴቱን ከቀየረ የፈለገበት ቦታ መድረስ ይችላል። ፍርሃት ሪዚስት አርግቶ ማለፍ ያለበትን ቻሌንጅ ያልፋል። ስለዚህ ስሙ ራሱ ፈተና አይደለም ምን የሚያስፈራ ነገር ነው። ግን ፈተና ሲባል ምን ጻጥ ለምታልፎ ነገር አይደለም ለምትፈልገው ነገር ፕራይስ መክፈል ያለብህ ነገር ነው። ስለዚህ መክፈል ያለብህ ነገር ፕራይስ ከፍለ፣ ከዛ በኋላ ማይንድ ሴትን መጀመሪያ ቀይረ፣ ማድረግ ያለብህ መስራት ያለብን በጊዜ ታይም ማኔጅመንት ተጠቅመ መስራት ነው ያለብህ እንደዛ እያደረግኩኝ ነው እያለፍክ ያለው ዝግጅታችን አሪፍ ነው። ከዚህ በፊትም የዲስፕሊንና የሞራልና ሞቲቬሽን ክላሶች ነበሩን እነሱን ወስደናል፣ እና አሁን እነሱን እየወሰድን ነው። አሁን የሚመጣው ሳምንት ከሰኞ ጀምሮ የሞቲቬሽንም ሌላ ነገርም ይኖረናል። የዘንድሮ የትምህርት ዘመን በሁሉም ትምህርት ቤቶች በኦንላይን የሚፈተኑ እንደመሆኑ መንደናገር ሳያጋጠማቸው በተደጋጋሚ ልምምድ እያደረጉ እንደሚገኙና በበቂ ሁኔታም እንደተዘጋጁ ነግረውኗል። እንደ ሀገር በትምህርቱ ዘርፍ የሚታዩ የውጤት ክፍተቶችን ከመቅረፍ አኳያ ካለፉት ዓመታት ተሞክሮ በመውሰድ ተማሪዎች የተሻለ ውጤት እንዲያስመዘግቡ ድጋፍ እያደረጉላቸው እንደሚገኙ ደግሞ ያነጋገርናቸው መምህራን ገልጸዋል። በዘንድሮ የትምህርት ዘመን በክልሉ ከ2292 ተማሪዎች በላይ ለፈተና እንደሚቀመጡ ከክልሉ ትምህርት ቢሮ የተገኘው መረጃም ያመላክታል። የፕሮግራም በጀት ዝግጅት እና አተገባበር ውጤትን መሰረት ያደረገ ዘመናዊ የፋይናንስ ስርዓትን ለመዘርጋት እንደሚያስችል ተጠቆመ። በሐረሪ ክልል ለመንግስት ባለበጀት ተቋማት ባለሙያዎች በፕሮግራም በጀት አዘጋጃጀትና አተገባበር ዙሪያ የአቅም ግንባታ ስልጠና ተሰጥቷል። ለአለም ገመቹ፣ ዘገባ ፈቃዱ በላይ በሐረሪ ክልል ለመንግስት ባለበጀት ተቋማት ባለሙያዎች በፕሮግራም በጀት አዘገጃጀትና ተገባበር ዙሪያ የአቅም ግንባታ ስልጠና ተሰጥተዋል። የሐረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮ በ2018 በጀት ዓመት በሚጀምረው የፕሮግራም በጀት አዘገጃጀትና ተገባበር ዙሪያ በክልሉ ለሚገኙ ባለበጀት ተቋማት ሙያተኞች የግንዛቤ ማስጨበጫ ስልጠና ሰጥተዋል። በክልሉ ገንዘብና ኢኮኖሚ ትብብር ቢሮ የፋይናንስ ግልጽነትና ተጠያቂነት አስተባባሪ አቶ ኤልያስ ጅብርር የፕሮግራሙ በጀት አዘገጃጀትና ተገባበር ውጤትን መሰረት ያደረገ የዘመነ የፋይናንስ አሰራርን በመከተል የሚካሄድ መሆኑን ገልጸዋል ገልጸዋል። የፕሮግራሙ በጀት በ2018 በጀት ዓመት በክልሉ በሚገኙ ሁሉም የመንግስት ባለበጀት ተቋማት እንደሚጀመር ጠቁሞ በ2019 በጀት ዓመት ደግሞ በተቋማቱ ሙሉ በሙሉ ተግባራዊ እንደሚደረግ ተናግረዋል። የፕሮግራም በጀት አዘገጃጀትና ተገባበርን አስመልክቶ በቀጣይ በክልሉ እስከ ታችኛው የመንግስት መዋቅር ድረስ በሚገኙ ባለበጀት ተቋማት ቀጣይነት ያለው የግንዛቤ ማስጨበጫ ስልጠናዎች እንደሚሰጥ ማቶ ኤልያስ ጨምረው ገልጸዋል። ለፕሮግራሙ በጀት አዘገጃጀትና ተገባበር መሳካት ሁሉም ባለድርሻ አካላት የበኩላቸውን አስተዋጽኦ ማበረከት እንዳለባቸውም ጥሪያቸውን አቅርበዋል። በመድረኩ በፕሮግራሙ በጀት አዘገጃጀትና ተገባበር ዙሪያ ጥናታዊ ጽሑፍ ቀርቦ ውይይት ተደርጎበታል በግንዛቤ ማስጨበጫ መድረኩ በክልሉ የሚገኙ የመንግስት ባለበጀት ተቋማት የበጀት ባለሙያዎች ተሳትፈዋል ሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። ሀገራዊ ሰላምን ለማጽናት ማህበራዊ እሴቶችን በአግባቡ መጠቀም ይገባል አሉ የሰላም ሚኒስትር መሐመድ እድሪስ። በሌላ ዜና ኢትዮጵያዊ አብሮነትን ማጠናከር ላይ ያተኮረ ሀገር አቀፍ የክረምት ወራት የበጎ ፍቃድ አገልግሎት እንደሚከናወን የሴቶችና ማህበራዊ ጉዳይ ሚኒስትር ኤድጎጌ ተስፋዬ ገልጸዋል። እኝና መሰል ሀገር አቀፍ ዘገባዎችን በአርጠንክር እንደሚከተል ያቀርባቸዋል። ሀገራዊ ሰላምን ለማጽናት ማኅበራዊ ሴቶችን በአግባቡ መጠቀም ይገባል ሲሉ የሰላም ሚኒስቴር መሐመድ እድሪስ አስታወቁም። ማኅበራዊ ሴቶች ለኅብረ ብሔራዊ አንድነት በሚል መሪ ሐሳብ በሰላም ሚኒስቴር የተዘጋጀው ምክክርም የተካሄደ ይገኛል። በመርሃ ግብሩ ላይ አቶ መሐመድ እድሪስ ጨምሮ የህዝብ ተወካዮች ምክር ቤት አባላት፣ የሀገራዊ ምክክር ዋና ኮሚሽነር መስፍን አራያ፣ የጎሳ መሪዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና የሰላም ተቋማት አመራሮች ተሳትፈዋል። ሚኒስተሩ በዚህ ወቅት እንዳሉትም ኢትዮጵያ የዳበረ ባህላዊ ሴቶች ያሏት ሀገር በመሆኗ ሀብቶቿ ለህብረ ብሔራዊ አንድነትና ሰላም ማጽናት መጠቀም ይገባል ብለዋል። ፕሮፌሰር መስፍን አራያ በበኩላቸው ሀገሪቱ የምትገኝበት አጣብቀኝ ሁኔታ በመረዳት የችግሮቿ መፍትሄ አፍላቂ መሆን ከሁላችንም የሚጠበቅ ኃላፊነት ነው ሲሉ መልእክት አስተላልፏል። ኢትዮጵያ አብሮነትን ማጠናከር ላይ ያተኮረ ሀገር አቀፍ የክረምት ወራት የበጎ ፍቃድ አገልግሎት እንደሚከናወን የሴቶችና ማኅበራዊ ጉዳይ ሚኒስቴር ኤርጎጌ ተስፋዬ አስታወቁም። የሴቶችና ማኅበራዊ ጉዳይ ሚኒስቴር ኤርጎጌ ተስፋዬ እንዳስታወቁት በዘንድሮ አራተኛ ዙር የክረምት በጎ ፍቃድ አገልግሎት 52 ሚሊዮን ዜጎች ተጠቃሚ ለማድረግ ታስቧል። በመርሃ ግብሩ በመላው ሀገሪቱ 31 ሚሊዮን በጎ ፈቃደኞች በተለያዩ አገልግሎት ሥራዎች እንደሚሳተፉ ገልጸው የበጎ ፍቃድ አገልግሎቱም ኢትዮጵያ አብሮነት ላይ ትኩረት አድርጎ ይከናወናል ብሏል። የክረምት የበጎ ፍቃድ አገልግሎት መርሃ ግብሩ በጎነት ለኢትዮጵያ ከፍታ በሚል መሪ ሐሳብ በማኅበራዊ ትስስር ሊያጠናክሩ በሚችሉ ተግባራት ታጅቦ እንደሚከናወን አስረድቷል። በመርሃ ግብሩ አረንጓዴ አሻራ፣ ደም ልገሳ፣ በሀገር ሰላም ግንባታ፣ የአቅመ ደካሞች የቤት እድሳት ጥገና፣ የማጠናከሪያ ትምህርት፣ በጤናና ሌሎችም ይከናወናሉ ብሏል። የኮንስትራክሽን ዘርፉን ይበልጥ ለማሳደግና ለማዘመን በትኩረት እየተሰራ ነው ሲሉ የከተማና መሠረተ ልማት ሚኒስቴር ወይዘሮ ጫልቱ ሳኒ አስታወቁም። ዓለም አቀፍ የኮንስትራክሽን ኢንዱስትሪና የምሥራቅ አፍሪካ መሠረተ ልማት ኤክስፖ በነገ ዕለት በአዲስ አበባ ሚሊኒየም አዳራሽ መካሄድ ጀምሯል። ወይዘሮ ጫልቱ ሳኒ ዘርፉ ለኢትዮጵያ አጠቃላይ የሀገር ውስጥ ጠቅላላ ምርት 19 በመቶ እያበረከተ መሆኑን ጠቅሰው አሁን ላይ ከፍተኛ መነቃቃት እየታየበት እንደሚገኝ አስገንዝበዋል። በኮንስትራክሽን ዘርፉ የሚስተዋሉ ችግሮችን በሂደት ለመፍታት በትብብርና በቅንጅት እንደሚሰራም ነው የተናገሩት። መሰል ዓለም አቀፍ ሁነቶች በኢትዮጵያ መካሄዳቸው ለኮንፈረንሱ ቱሪዝም መጎልበት ከፍተኛ አስተዋጽኦ እንደሚያበረክትም አስረድተዋል። 127 ዓለም አቀፍና 39 የሀገር ውስጥ የዘርፉ ኩባንያዎች የሚሳተፉበት ኤክስፖ ከሰኔ 19 እስከ 21 ቀን 2017 ዓ ብረት ይካሄዳል። በሶማሌ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር ዘርፈ ብዙ ጠቀሜታ ያላቸው ችግኞች ለመትከል ዝግጅት እየተደረገ እንደሆነ በሶማሌ ክልል የአካባቢ ጥበቃና የገጠር መሬት አስተዳደር ቢሮ ኃላፊ ኢንጂነር ሙይዲን አብዲ አስታወቁም። ለአረንጓዴ አሻራ ልማት መርሃ ግብሩም ለደን ሀብት ለውበትና ለምግብ ዋስትና እንዲሁም ለእንስሳት መኖነት የሚሆኑ ችግኞች ለመትከል ዝግጅት መደረጉን ተናግረዋል። የችግኞቹ መተከል ከአካባቢው ለመጥፋት የተቃረቡ እጽዋትን ለመመለስ እንደሚያስችልም ገልጸዋል። በዚህም በክልሉ በዘንድሮ የአረንጓዴ አሻራ መርሃ ግብር ከ5600 ሄክታር በላይ መሬት በተለያዩ ችግኞች ይለማል ብለዋል። በክልሉ መልማት ያለባቸው የተራቆቱ 195 አካባቢዎች ተለይተው የጉድጓድ ቁፋሮና ሌሎች ችግኞች ተከላ የሚያስፈልጉ ቅድመ ዝግጅቶች እየተደረጉ መሆኑንም ገልጿል። ለዘንድሮ የአረንጓዴ አሻራ ልማት መርሃ ግብር መሳካት የክልሉ ሕዝብና ባለድርሻ አካላት በንቃት እንዲሳተፉ ኢንጂነር ሙሂዲን ጠይቋል። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዘገባዎች ይመስሉ ነበር። ከቀሪ የሐረሪ ቲቪ ምስናዶች ጋር ካንቆይታ ጤና አስተላልፍ።